በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተግባራዊ ክርስትና። አባ መቃርዮስ በአንድ ወቅት ስለ ራሱ እንዲህ ሲል ተናግሯል። ወጣት በነበርኩበት ጊዜ በግብፅ በአንዲት መንደር በትንሽ ጎጆ ኖር ነበር። በአንድ ወቅት የመንደሩ ነዋሪ እኔን ለቤተ ክርስቲያኑ ሹመት አጩኝ። እኔ ግን ይህን ክብር ሸሽቼ ወደ ሌላ መንደር ሄድኩኝ። ከዛም ትጉህ አገልጋይ የሆነ ረዳት አብሮኝ መኖር ጀመረ። እኔ የምሰራቸውን የእጅ ስራዎችን እርሱ በመሸጥ ያገለግለኝ ነበር። በዚህ ወቅት በምኖርበት መንደር ያለች አንዲት ድንግን በድካም ዝላ ከጋብቻ ውጭ ዝሙት ትሰራና ታረግዛለች። ቤተሰቦቿ ከማን እንዳረገዘች እንድትናገር ወጥረው ሲይዟት ከመናኙ ነው በማለት ተናገረች። የመንደሩም ሰው ተሰብስቦ ወደ እኔ መጣ። ወደ መንደሩም እየጎተቱ ይዘው ሄዱ። በአንገቴም ላይ በጥላሸትና በልዩ ልዩ ነገሮች የጠቆሩ ፎፋዎችን እንዳንጠለጥል አድርገው በመንደሩ ሁሉ እንድዞር አድርገው ይመቱኝ ነበር። እንዲህ የሚሉ ነበር፣ መነኩሴ ልጃችንን አስነውሯታል እያሉ መቱኝም። አመታታቸውም ለሞት የሚያደርስ ነበር። ያገለግለኝ የነበረው ያ ሰው ግን ፊቱ በፍርሃት ተሞልቶ ከጎኔ ይጓዝ ነበር። እርሱንም አብረው ይሰድቡት ነበርና እንዲህ የሚሉት ነበር፣ ይህን መናኝ ተመልከት፣ ያደረገውንም እይ ለእርሱም በትጋት ስትታዘዘው ነበር። የልጅቷም ወላጆች እንዲህ አሉ፣ ልጃችንን ለመንከባከብ እስካልማለት ድረስ እንዳትለቁት። እኔም ለአገልጋይ የሚሉትን ሁሉ አደርጋለሁ በላቸው ስል ነገርኩት። በዚህም ጊዜ ለቀቁኝ። ወደ ጎጆ ደርሽ የሰራኋቸውን ቅርጫቶች ሁሉ ውሰድ፣ ሽጣቸውም የሚበላ ይሆና ዘንድ ለሚስቴም ስጣት አልኩት። ለራሴም እንዲህ አልኩኝ። መቃርዮስ ሆይ አንተ ለራስህ እነሆ ሚስት አግኝተሃል፣ ለወትሮ ከምትሰራው ይልቅ የበለጠ መስራት አለብህ! በዚህ ሚስትህን ትጠብቃለህ። ከዛም ከዛም በኋላ ቀንና ለሊት እየሰራው አገልጋይ በመሸጥ ለልጅቷ ልክላት ነበር። ነገር ግን የልጅቷ የመውለጃ ቀኗ ሲደርስ ምጥ ይዟት መውለድ ሳትችል ረጅም ቀናቶች አለፉ። ወላጆቿም ይህ ነገር ምንድን ነው ሲሉ ጠየቋት። እርሷም ምን እንደሆነ አውቃለሁ። ይህ የሆነው ያንን መናኝ ያለ ስራው ከስሽ ስለነበር ነው። በሐሰትም ወንጅየው ነበር ያስረገዘኛ መናኝ መነኩሴ አይደለም፣ እኔም ዋሽቻለሁ በማለት ተናገረች። ይህን የሰማ አገልጋይም እጅግ ደስተኛ ሁኖ ወደኔ መጣ። ያቺ ድንግል ሴት የእርሰውን ንጽሕና ሳትናገር በፊት መውለድ አልችል አልችላለች፣ የእርሰውን ንጽሕና ከተናገረች በኋላ ግን መውለድ ቻለች። የመንደሩ ሰው ሁሉ በስራው በሰራው ስህተት ይቅርታ ሊጠይቅ ወደዚህ እየመጡ ነው በማለት ነገረኝ። ነገር ግን ይህን በሰማው ሰዓት የመንደሩ ሰው ሊያደርገው የነበረው ከንቱ ውዳሴ እንዳልካፈል ከመኖሪያ የተነሰው አሁን ወደምኖርበት ወደ አስቄጥስ ገዳም መጣሁኝ። ወደዚህ መምጣቴም ምክንያት ይሄ ነበር። ክርስቲያን ማለት እንዲህ ነው። አባቶቻችንም እንዲህ ያሉ ናቸው ይላል። ስብሐት ለእግዚአብሔር።